ከሆነ ይሄ ስህተት እየሰሩ ነው ስለው እናቴ ትሙት ነው ያለኝ። እናቴ ትሙት የእውነት ነው ፀባቸው አለኝ። በእናቱ በሚወት ነው። ብሩኬማን ኬማላንቺ ሁሉ ነገርሽ ነው። እንዴት አሁን ላወቅሹ ሰው አሁን በቀደም ላወቅሹ ሰው እንዳትነካብኝ ብለሽ ለሱ ጠበቃ መቆምሽ በጣም ያሳ እንግዲህ፣ ቤተሰብ ዛሬ እንግዲህ አዳዲስ ነገሮችን ልነግራችሁ ነው። ብዙ ልጆች ለምንድን ነው አቡ ጋር ማደዊ ለምንድን ነው መለኛው ጋር ማደዊ ላላችሁ ልጆች ለሁላችሁም መልስ እሰጣለሁ ትላንትናም የተፈጠረውን ነገር አይታችኋል እንግዲህ ሀይሚ ያው ብዙዎቻችሁ አበስተዋለች እንዴት እንዴት አደርጋለች አው ልክ ናችሁ በጣም ሀይሚ አበስተዋለች ማይደረግ ነገር ነው ትላንትና ያደረገችው ብሩክ የሚወሰነው ውሳኔ አለ። እሱ ራሱ ውሳኔው። በኋላ ደግሞ ሀይሚ ልመና ውስጥ እንዳትገባ ነው የምፈራው ማለት ነው። ልክ ባለፈው ነገር እንዳይደገም እዚህ ጋር ነው ማለት ነው። ሴት ልጅ ሁሌ መጀመሪያ ይቅርታ ይቅርታ ትባል፣ መጨረሻ ላይ ራሷ ለማኝ ትሆናለች፣ መለመን ትጀምራለች። ይሄ የነገራችን አንዳንዴ ያናደኛል እንደዛ አይነት ስንል ለምን ቆይተን በቃ እኔ ምናምን ብሎ ሁሉን ነገር ህትትትት ብሎ ወንድ ልጅ ለምኗችሁ ከዛ እምቢ ስላችሁ መጨረሻ ላይ እምቢ ብላችሁ እኛን ራሳችን ለማኝ የምንሆነው ማለት ነው። ስለዚህ ባለፈው አይታችኋል፣ ብሩኬ ና ሀይሚ ተጣልተው ያ ሁሉ ነገር ተፈጽሞ ብሩኬ የራሱን ውሳኔ ወስኖ ዱባ ሂዱ ብዙ ብዙ ነገር ተፈጥሯል፣ አይታችኋል። አሁንም ይሄን ውሳኔ ብሩኬ ወስኖታል። ከዚህ በኋላ እንደውም እኔ እንጃ ብሩኬ ውሳኔው ሚቶ አይመስለኝም። ለምን መሰላችሁ? እኔ ደውዬ ነበር። ለማን ነው ስሙ? ለመለኛው። እኔ ቤተሰቦቹም አላቅም ብቻ የደበራቸው ነገር አለ። ለምን ብሩኬን አላመነችውም ያለኝ መለኛው ጋር ስደውል ብሩኬን አላመነችውም። ብሩኬን ስላላመነችው ነው እኛ ለማስታረቅ እየሞከር ደውዬልን ነበረ። እንግዲህ ብዙዎቻችሁ ደውሉ ስትል መለኛው በጣም አሪፍ ምርጥ ልጅ ነው። ደውዬለት አናግሬዋለሁ ትንሽም ወቅሶኛል። ያው ሞተር ላይ ቁጭ ብላችሁ ምናምን ያልኩትን ወቅሶኛል። ያው ይቅርታ ብያለሁ። እዚህ ጋር ሞተር ላይ ቁጭ ብላችሁ ቪዲዮ እየሰራችሁ ምናምን እንደዛ ማለት የለብሽም ነበር ነው ያለኝ። እኛ እየሞከርን ነው ልናስታርቃቸው በእናትህ ንገረኝ ያልኩት ወይም ነሱ ድራማ እየሰሩ ከሆነ ወይም ሰውን ለማስተማር ከሆነ ይሄ ስህተት እየሰሩ ነው ስለው እናቴ ትሙት ነው ያለኝ። እናቴ ትሙት የእውነት ነው ጸባቸው፣ አለኝ በእናቱ በሚወዳት በእሙሽዬ ዬ ነው ማለልኝ። እናቴ ትሙት ጸባቸው እውነት ነው፣ ምንም ነገር ውሸት የሌለው ነው። ሰው ዝም ብሎ ውሸት ይላል እንጂ ጸባቸው የእውነት ጸብ ነው። እኛ ራሱ ጨንቆናል፣ እየሞከርን ነው። ግን እኛ እያለን ሀይሚን እና ብሩኬ አይለያዩም። እኛ መፍትሄ እንፈልጋለን ብሏል። እንግዲህ ያው ብሩኬ ወስኗል፣ ያው ዱባይ ሄዳለሁ እያለ ነው ብሏል ብዬ ትላንትና ማታን የጠየኩት። ያው ፕሮሰስ ምናምን የራሴ የጀመርኩት ነገር አለ እሱን እስከመጨረስ ነው የምቀመጥ፣ ብሏል ትናንትና፣ ከሰማችሁ ማለት ነው ብሩኬ ስለዚህ። ምንድን ነው አሁን ስጠይቀው፣ አይ የሆነ ውሳኔ ወስኗል፣ እኛም ተው እያለን ነው። የሆነ ዱባይ ይሄዴቱን አላውቅም፣ ግን ብቻ የራሱ የወሰነ ውሳኔ ያለ፣ የጀመረው ስራ አለ እሱን አደርጓሉ እያለ ነው። ለምን በቃ ከአይሚ ጋር ምንም ሊያደርግ ስላልቻለ ስለዚህ እኛ መጀመሪያ ሳናጠፋ ሰውን ይቅርታ ሲል ይቅርታ መቀበል ነበረብን ሀይሚ ትላንትና ከንግግርም አልፏ ንግግሯ ራሱ እንደ ጦር ነው የሚዋጋው እግዚአብሔርን ነው ምላችሁ የትላንትና ንግግሯ እንደ ጦር ነው የሚዋጋው ከንግግርም አልፎ እጇን ስንዝራበት በጥፊ መማታት ማለት በጣም በጣም አይብ ነው ለምን አንደኛ ይህ ልጅ እናት ያለው ልጅ ነው ቤተሰብ ያለው ልጅ ነው ወንድሞች አሉት ይሄ ድፍረት ነው ይሄ ማስናቅ ነው ብሩኬን ማስናቅ ነው የሚባለው። ይሄ ስለዚህ ሀይሚ ይሄን ነገር ማድረጓ በጣም በጣም እኔን ራሱ ትላንትና እንግዲህ አይታችኋል፣ ብዙዎቻችሁ እንደውም እኔን እየተናገራችሁ ነበረ። አንቺ ብሩኬን ስለማትወጁ ነው ለሀይሚ የምትቆሚላት ምናምን ብላችሁ በጣም ብዙ ጊዜ ትልቅ ወቀሳ እያቀረባችሁብኝ ነበረ። እኔ የሆነ እውነታ ሳይ ነው የምናገረው። እውነታውን ካላየው አንድ ሰው ልናገር። አንደኛ ሀይሚ ሴት ስለሆነች ያው የእልህ ብዛትም ስለሆነ ነው እንደዚህ እያደረገች ያለች። ግን እልህ ደግሞ ወደ ኋላ ነው የሚያስቀረው። እልህ ደግሞ ባላት ነው የሚተክለው። ስለዚህ ሁሉን ነገር ትታ ከብሩኬ ጋር ብትታረቅ ይሻላታል ነው። ለምን እንደ ታውቃላችሁ? መጨረሻ ላይ ብሩኬ የሆነ ውሳኔ ዱባይ ወይ የሆነ ቦታ ሊሄድ ሲዘጋጅ ማለቃቀሱ ምንም አይሰራም። ምን ነው መጸጸቱ ምንም አይሰራም። ስለዚህ ምንድነው ያላት ዕድል? ሀይሚ ብሩኬ ለመታረቅ ሲመጣ ሌላ ነገር ትቆሰቁሳለች፣ ሌላ ነገር ታወራለች፣ ሌላ ነገር ትትላለች። አሁን ትናንትና ብሩኬ በትክክለኛ ነገር ነው ሲናገራት የነበረው። በጣም ነው ያሳዘነኝ። እኔ ሀይሚም ታሳዝነኛለች። እኔ ሀይሚን በጣም ነው የምወዳት። እኔ ሀይሚ እንድትጎዳ አልፈልግም። ለምን መሰላችሁ? አሁንም ሀይሚ የምናገራት ሀይሚን ጠልቼ ወይም ብሩኬን ትብ እኔ ሁለቱም ለእኔ አንድ ናችሁ። እንደ ሌሎቹ ሰዎች ብሩኬን ደግፌ ሀይሚን ምጥላት ጉዳይ የለኝም። ሀይሚን ደግፌ ብሩኬ ምጥላው ጉዳይ የለኝም። እኔ ለእኔ ስወዳቸው ሁለቱንም አንድ ላይ ነው መወዳቸው። ይሄ ሁሉ ነገር ደግሞ የምናደርገው ሀይሚን ና ብሩኬ እንዳይለያዩ ብቻ ነው። እኔ ብሩኬ ሀይሚን ጥሏት ከሄደ ሀይሚ እንድታለቅስ አልፈልግም። የዛኔ ታስታውሳላችሁ ሁላችሁም ያለቀስ ነው ብሩክ የዛኔ ጥሏት ሲሄድ ሁላችሁም አልቀሳችሁ። ታስታውሳላችሁ ሁላችሁም ናችሁ ደመንባ ያለቀሳችሁት። ይሄ ነገር እንዲፈጠር አልፈልግም። አሁን እመቤቴ ማርያም በትላንትና ነው ነገር ይሄው፣ እንደው ኪዳነ ምሕረትን ነው ምላችሁ፣ ያላለቀሰ ልጆች የሉም። ደውሎ እየዬ ነው ያሉት እየዬ ኪዳነ ምሕረትን እኔ ድምጻችሁን ከፈለጋችሁ አወጣላችኋለሁ አሉ። ግን እኔ ላስፈቅዳቸው እን አንዷ እግዚአብሔርን ፌንት ነው የነቀለችው፣ እግዚአብሔር ነው ምላችሁ፣ ፌንት ነቅና ተደውሎልኝ በቃ እየዬ እያሉ ለምንድ እንደዚህ የሚያደርጉ ልክ እኔ ከነሱ ጋር እንደሚኖር አድርገው ነው እኔን እንኳን የሚጮቡብኝ። ማርያምን ነው የምላቸው ልክ እነ ከእነ ብሩኬ ጋር አብሬ እንደሚኖር ነገር ነው የሚያደርጉኝ። በጣም በቃ እና ኦዲንስ የሚባል ነገር አለ። ኦዲንሶች ማክበር አለባቸው። ኦዲንስ ካልተከበረ ሙሉ ነው ሃይሚ፣ ኦዲንስ እንደበጥ እንደውም በጣም የሚገርማችሁ ነገር በጣም ብዙ ኦዲንስ ለሃይሚ ነው የሚያግዘው። በጣም ብዙ ኦዲንስ ሃይሚ እያጠፋችም ለሃይሚ ነው እያገዝን ያለ ነው። ለምን ሴት ሊስት ስለሆነች ብዙ ጊዜ ደግሞ ሰው ስላገዘልሽ ብዙ ጊዜ ሰው ከጎኒ ስለቆመ ማብዛት የለብሽም አይሚ። ለምን ነገ ደግሞ መወደድ እንዳለ መጠላት አለ። ስለዚህ ይሄን ነገር ባታረጊ ይመረጣል ነው ምለው። ብሩኬ ጥሩ ሰው ነው። ብሩኬ ካሁን በላይ የሆን ነገር እንኳን መጥቶ ቢያናግርሽ ይቅርታውን ተቀብለሽ መጨረሻ ላንቺ ይቅርታ እንዳት በጣም ያስጠላው ማርያምን ይቅርታ ትብላችሁ ትብላችሁ። መጨረሻ እናንተ ደግሞ ተገልብጣችሁ እያለቀሳችሁ ይቅርታ ስትሉ ምንም ነገር ያስጠላል፣ ያሳፍራል። ማርያምን ነው የምላችሁ። ስለዚህ እባክሽን አይሚ ወደ ራስሽ ተመለሺ። ዳኒ የሚባል ሰውዬ ለአንቺ ምንም አይሰራልሽም። ዳኒ ማለት ምቀኛ ነው። ዳኒን አንቺ ቆይ፣ ከመቼ ወዲህ ታወቀሽ ነው? አንድ ዓመት ከምናምን ከአንቺ ጋር የነበረውን ሰው ከብሩኪ አስበልጠሽ ለዛ ሰው ለዛ ለማይረባ ኩሩንችት ሰው መቆምሽ፣ በጣም ያሳዝናል። ይሄ የሁሉን ልብ የሰበረ ነገር ነው። እውነት እንዴት እንዲት አረጊያለሽ? ብሩኬ ማለት ለአንቺ ህይወትሽ ነው። ብሩኬ ማለት ለአንቺ ሁሉ ነገርሽ ነው። እንዴት አሁን ላወቅሽው ሰው፣ አሁን በቀደም ላወቅሹ ሰው እንዳትነካብኝ ብለሽ ለሱ ጠበቃ መቆምሽ በጣም ያሳፍራል። በጣም ያሳፍራል። እኛ ለአንቺ አፈርን። እኛ ለብሩኬ እየቆምን እኛ ለአንቺ አፈርን። ብቻ ለማንኛውም ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። መልካም እድል ነው የምላቸው። ታርቆ ቢመጡልን ደስ ይለናል። ብሩኬም ይሄ ዱባይ የምትሄደውን ነገር ሀሳብን ብትቀይረው ጥሩ ይመስለኛል። ለማንኛውም ቤተሰብ መልካሙን ያሰማኝ ነው የምለው። ቻው።